እየተከታተላችሁ የምትገኙት አማራ ሚዲያ ኮርፖሬሽን በቀጥታ ወደ እናንተ እየደረሰ ያለውን የምሽቱን የትዕይንተ ዜና መሰናዶ ነው። አብራችሁን ስለሆናችሁ እጅግ እናመሰግናለን። ዘገባዎቻችን እንደቀጠሉ ናቸው። አሁን ደግሞ አዲስ አበባ ከሚገኘው ስቱዲዮአችን ተጨማሪ መረጃዎችን የምንሰማበት ሰዓት ላይ ነው የምንገኘው። ሁሉ ሀገራት እየጠበቀችን ነው። ከኛ ጋር በድጋሚ እንገናኛለን። ሰላም ጠና ስጥልን፣ የተከበራችሁ ተመልካቾቻችን ከአማራ ሚዲያ ኮርፖሬሽን አዲስ አበባ ስቱዲዮ የሰዓቱን ዜና ይዘናላችሁ ቀርብናል። ከኛ ጋር ሆኑ። ቀዳሚ ወዳደረግነው ዜናችን ስናልፍ ኢትዮጵያ ለውጭ ቀጥታ ኢንቨስትመንት ምቹ ብትሆንም በስርዓት እየተመራ ባለመሆኑ የሚጠብቀውን ያህል ተጠቃሚ አይደለችም ሲሉ ምክትል ጠቅላይ ሚኒስትርና የውጭ ጉዳይ ሚኒስትር አቶ ደመቀ መኮንን ተናገሩ። ሰባተኛው ዙር የኢኮኖሚ ዲፕሎማሲ ሀገራዊ የቅንጅት መድረክ በአዲስ አበባ ሸራተን ሆቴል እየተካሄደ ነው። በመድረኩ ምክትል ጠቅላይ ሚኒስትር እና የውጭ ጉዳይ ሚኒስትር አቶ ደመቀ መኮንንን ጨምሮ የክልል ርዕሳነ መስተዳደሮች፣ ሚኒስትሮችና ሌሎች ከፍተኛ የመንግስት የስራ ኃላፊዎች በመድረኩ እየተሳተፉ ይገኛሉ። በለጠ ታረቀኝ ዘርዝራለሁ። የኢኮኖሚ ዲፕሎማሲ ሀገራዊ የቅንጅት መድረክ በውጭ ጉዳይ ሚኒስቴር አስተባባሪነት በ203 ዓ.ም የውጭ ቀጥታ ኢንቨስትመንትን ለማበረታታትና በስርዓት ለመምራት በአጠቃላይ የኢንቨስትመንት ማነቆችን ለመለየትና ለመፍታት እየተቋቋመ ነው። የውጭ ቀጥታ ኢንቨስትመንት ስርዓትን በአግባቡ ለመምራት የኮንትሮባንድና ና ህገወጥ የንግድ እንቅስቃሴዎችን ለመግታት ዓላማ ያደረገው ሰባተኛው ዙር የኢኮኖሚ ዲፕሎማሲ ሀገራዊ የቅንጅት መድረክ በአዲስ አበባ እየተካሄደ ነው። ምክትል ጠቅላይ ሚኒስትርና የውጭ ጉዳይ ሚኒስትሩ አቶ ደመቀ መኮንን መድረኩን ሲከፍቱ እንደተናገሩት የውጭ ቀጥታ ኢንቨስትመንት ሀገር በቀል የሀገር ኢኮኖሚን በማበረታታት በኩል ሚነው የጎላ ነው። ኢትዮጵያ ለውጭ ቀጥታ ኢንቨስትመንት ምቹ ብትሆንም በስርዓት እየተመራ ባለመሆኑ የሚጠበቀውን ያህል ተጠቃሚ አይደለችም። በመሆኑም፣ ይላሉ አቶ ደመቀ፣ ለአሰራር እንቅፋት የሆኑ ማነቆዎችን በትኩረት መለየትና መፍትሄ ማስቀመጥ አስፈላጊ መሆኑን ጠቁመዋል። ሀገራችን ለውጭ ኢንቨስትመንት ምቹ ተወዳዳሪ፣ ብዙ እድሎች ይዛ ያለ የምናስተናግድበት ችግር የምንፈታበት አበረታተን ወደ ስራ እንዲገቡና በስራ ውስጥ የገቡት ችግሮቻቸው እየተፈቱ የበለጠ እንዲያለሙ የበለጠ ሌላውን እንዲስቡ በማድረግ በኩል አሁኑም ቢሆን ብዙ ጉድለቶች አሉና ይህን ችግር የመፍታት አገራዊ ሀብቱ አገራዊ ባለ ሀብቱም ተነቃቅቶ ሚናውን እንዲወጣ የማድረግ ስራ እጅግ በጣም ወሳኝና ተገቢነት ያለው ነው። ኮንትሮባንድና ሕገወጥ ንግድ የሀገሪቱን አንጡራ ሀብት እያሳጣ እንደሆነና ሌሎች ሀገራት በእኛ ምርት ስመጥር እየሆኑ እንደሆነ የገለጹት አቶ ደመቀም ሀገራዊ ጉዳቱን ተገንዝበው ችግሩን ለመፍታት ቅንጅታዊ ስራ እንደሚያስፈልግ ነው የተናገሩት። በእኛ ሀብት ሌሎች ሀገሮች በውጭ ገበያ ተወዳዳሪ ሆነው ስም አውጥተው በኤክስፖርት አውድ ውስጥ ስመጠር ሆነው እየቀጠሉ ነው። የሀገር ውስጥ የንግድ ስርዓቱን በማዛባት የውጭ የንግድ ግንኙነት ስርዓታችንን በመጉዳት ህገወጥነትን በማስፋት የተዛባ ኢኮኖሚ እንዲገነባ ከፍተኛ ጫና እየፈጠረ ያለ ሁኔታ ነው። ይህን ለመፍታት ታዳማን ነው ተደራሽ ደራሽ የሚሆነው ደራሽ የሚሆነው የክልል መሪዎች የፌዴራል መሪዎች ሁላችንም በተሰማራንበት አውድ ውስጥ ይሆናል ማለት ነው። የኢንቨስትመንት እንቅስቃሴ በቀጥታ ከሚመለከታቸው ተቋማት አንዱ የኢትዮጵያ ኢንቨስትመንት ኮሚሽን ነው። በመድረኩ የተሳተፉት የኢትዮጵያ ኢንቨስትመንት ኮሚሽን ኮሚሽነር ኢንጂነር ለል ሰለሚ ኢንቨስትመንት በኢትዮጵያ አሁን ላይ መነቃቃት እየታየበትና የውጭ ባለሀብቶችም እየተሳተፉ እንደሆነ ገልጸው ባለፉት ሰባት ወርም ከ2.7 ቢሊዮን የአሜሪካን ዶላር በላይ ከውጭ ቀጥታ ኢንቨስትመንት ማግኘት መቻሉን ነው የገለጹት። የውጭ ቀጥተኛ ኢንቨስትመንት አንጻር ወደ 2.25 ቢሊዮን የአሜሪካ ዶላር መሳብ ተችሏል። ከሰሜኑ ስምም ነት በኋላ የቻይናም የፓኪስታንም እንደምታዩት ከተለያዩ ከህንድም እየመጡ ነው የሚገኙት። ኢትዮጵያችን ምቹ ናት ብዙ ፖቴንሻል አላት። ነገር ግን ያሉብን ደግሞ የቢሮክራሲ ችግሮችን መፍታት ይኖርብናል። ሰፋፊ መሬት ዲማንድ የሚያደርጉ አንዳንድ ትልልቅ ኢንቨስትመንቶች የመሬት አቅርቦታችን ቶሎ ውሳኔ ያለመስጠታችን እንደ ችግር ያነሱታል። ያንን ሪዞልቭ ለማድረግ የዛሬውን መድረክ ጥሩ አጋጣሚ ነው። ከዛም ባሻገር የህግና የፖሊሲ ሪፎርሞች ያስፈልጉናል። ይህንንም ማቀፍ አድርገን አንዱ የስፔሻል ኢኮኖሚክ ዞን አዋጅ ወደ ፋይናል ስቴጅ ደርሷል። በመድረኩ ምክትል ጠቅላይ ሚኒስትርና የውጭ ጉዳይ ሚኒስትር አቶ ደመቀ መኮንንን ጨምሮ የክልል እርሳነ መስተዳድሮች፣ ሚኒስትሮችና ሌሎች ከፍተኛ የመንግስት የስራ ኃላፊዎችም እየተሳተፉ ይገኛል። በሰሜን ሸዋ ዞን ጣርማ በር ወረዳ ከ273 ሚሊዮን ብር በላይ ወጪ በማድረግ ግዙፍ የመስኖ ፕሮጀክት ሊገነባ መሆኑን የአማራ ክልል መስኖና ቆላማ አካባቢዎች ልማት ቢሮ አስታወቀ። የፕሮጀክቱ ግንባታ በ25 ወራት ተጠናቆ ለአገልግሎት ዝግጁ ለማድረግ ቀጠሮ ተይዞለታል። ደጀኔ በቀለ ተጨማሪ ይነግረናል። የአማራ ክልል መስኖና ቆላማ አካባቢዎች ልማት ቢሮ በሰሜን ሸዋ ዞን ጣርማ በር ወረዳ በአዋዴ ወንዝ ላይ የሚያስገነባው ግዙፍ የመስኖ ፕሮጀክት 273 ሚሊየን 576477 ብር ወጪ ይደረግበታል። ከ450 ሄክታር በላይ መሬት ማልማት የሚችል ሲሆን 350 አባወራዎችን ቀጥተኛ ተጠቃሚ እንደሚያደርግም ተገልጿል። የመስኖ ፕሮጀክቱን የአባይ ግንባታ ተቋራጭ ኃላፊነቱ የተወሰነ የግል ማህበር የሚያከናውነው ሲሆን በ25 ወራት ተጠናቆ ለአገልግሎት ዝግጁ እንዲሆንም ቀጠሮ ተይዞለታል። የመስኖና ቆላማ የአካባቢዎች ልማት መምሪያ ኃላፊ ችሮቱ አስፋው እንዳሉት ታዲያ ፕሮጀክቱ ያለንከን እንዲጠናቀቅ በትኩረት የሚሰራ ይሆናል። አንዱ እየተጓተተ ያለው የሚመለከተው አካል አይሳተፍም፣ የሚመለከተው አካል እንዲካተት አይደረግምና፣ በዘንድሮ ዓመት እንደ መምሪያም እየወሰን ያለው አቋም ምንድ ነው? የሚመለከተው አካል የሚሳተፍበት እያንዳንዱን እንቅስቃሴ በየቀኑ እየፈታን፣ በየሳምንት እየፈታን የምንሄድበት አቅጣጫ የተቀመጠበት ሁኔታ ነው ያለውና፣ በስኬት ደረጃም ካየን በዘንድሮ ዓመት የብዙዎቹ እየተጠናቀቁ ያሉበት ሁኔታ ነው ያለው እንደ መመሪያ ያለን አቋም ከሚመለከተው አካል ጋር ሆነን አንድም ቀን ፕሮጀክት ሳይጓተት የሚያልቅበትን ለየሚመለከተው የራሱን ድርሻ የሰጠነበት ሁኔታ ነው ያለውና እሱ መሰረት አድርገን ጠበቅ አድርገን የሞኒተሪንግና የኢቫሉዌሽን ስርዓት የሚዘረጋበት እሱንም የመሬት ላይ የምናሳርፍበት የሁኔታ ይፈጠራል ማለት ነው። የጣርማ በር ወረዳ ዋና አስተዳዳሪ ሳሙኤል መርሻ በዚህ ጊዜ እንዳሉት ፕሮጀክቱ የሕዝቡን የዘመናት የመልማት ጥያቄ የመለሰ ነው። የግብርናውን ምርት በማሳደግም ምጣኔ ሀብታዊ መነቃቃት ይፈጥራል ያሉት ዋና አስተዳዳሪው በተያዘለት ጊዜ እንዲጠናቀቅ የወረዳው አስተዳደርና ሕዝብ አቅሙ የቻለውን ሁሉ እንደሚያደርግ ቃል ገብተዋል። ስንመጣ እንዳያችሁት መንገዱ በጣም አስቸጋሪ ነው። ይህን አስቸጋሪ መንገድ በህብረተሰብ ተሳትፎና በመንግስት በተወሰነ መልኩ መጠገን እና ለኮንትራክተሩ ምቹ እንዲሆን በማንኛውም ሰዓት ገብቶ ስራዎችን በተሳካ ሁኔታ ሰርቶ ለማውጣት እንዲችል በጊዜ እንዲጠናቀቅ ለማድረግ በእኛ በኩል ሰፊ ቤት ስራ አለብን። አሁንም ጀምረናል። ከህብረተሰባችን ጋር በውይይት ለመንገዱ የሚሆን የተወሰነ ሀብት እያሰባሰብ ነው። በወረዳ መንግስት በኩል ደግሞ በቀጣይም ተነጋግረን የተወሰነ ሀብቶችን በመያዝ መንገዱ ላይ የጥገና ስራዎችን ሰርተን ለኮንትራክተሩ ሬዲ ማድረግም እንደሚጠይቀን እንረዳለን። ኮንትራክተሩ ምናልባትም እጅና ጓንት ሆነን በጋራ የሚያስገባቸው ማሽነሪዎች ይኖራሉ። የራሱ ከእሱ ጋር በጋራ መስራት የምንችል ከሆነ ያለምንም እንቅፋት ስራውን አጠናቀን ህዝባችንን በሰፊው ተጠቃሚ መሆን የሚችልበት እድል አለ። በእኛ በኩል ጎን ለጎን ሆነን የሚጠበቅብን የስራ ድርሻዎች ለመወጣት ቁርጠኛ መሆናችን ነው ልገልጽ መወደው በሰሜን ሸዋ ዞን 7000 ሄክታር መሬት በመስኖ የመልማት አቅም እንዳለው በጥናት ተረጋግጧል። በተጨባጭ እየለማ ያለው ግን 29000 ሄክታር ብቻ ነው። በተያዘው በጀት ዓመት በግንባታ ሂደት ላይ ያሉና በአዳዲስ የሚሰሩ 27 የመስኖ ፕሮጀክቶች ስለመኖራቸውም የመምሪያው ኃላፊ ጥሮታው አስፋው ተናግረዋል። በሌላ በኩል በአባይ የግንባታ ተቋራጭ ኃላፊነቱ የተወሰነ የግል ማህበር የግንባታ ክትትል ስራ ሂደት መሪው መላክ አለልኝ እንዳሉትም የመንገድ መሰረተ ልማትና የግንባታ ግብዓት አቅርቦት ችግሮች ፈተና ሊሆኑ ይችላሉ። ሆኖም ግን ችግሮችን በመፍታት ፕሮጀክቱ በጥራትና ቀረበ ጊዜው እንዲጠናቀቅ ይደረጋል ብለዋል። በ15 ቀናት ውስጥ ያው በሁለ አስተዳደር የተቀመጠ ስለሆነ ፕሮጀክቱ ላይ የሞቢላይዜሽን ስራ ይጀመራል። የካምፕ ስራዎች አሉ፣ የመዳረሻ መንገድ ስራዎች አሉ። ቴክኒካሊ ደግሞ የፕላኑን ማጽደቅ ስራ ከሰራም በኋላ ከክረምት በፊት የሚሰሩ ስራዎችን የመለየ ስራ ነው የምንሰራው በጋራ ማንኛውም ሰው በቅነት ፕሮጀክቱ ይህኔ ነው ብሎ ከጸጥታ ችግር የጸዳ በተለይ በመዳረሻ መንገዶች በስራ እንቅስቃሴ የመሬት መነካት ሊኖር ይችላል። ውስጥ ለውስጥ ሲሰራ ሲሰራ አብዛኛውን የኮንስትራክሽን ማቴሪያል ግባቶች የሚቀመጡበት የድንጋይ ያሸዋ ተረፈ ምርቶችን በኋላ የሚወጡ እንዳለ ሆኖ በዛን ሰዓት ፕሮጀክቱ የኔ ነው ብሎ ማገዝ መቻል አለበት። ማህበረሰቡ የዚህ ፕሮጀክት ዋንኛ ተቋዳሽ እንደመሆኑ መጠን ሁለንተናዊ ተሳትፎውን እንደሚያሳደግ ይጠበቃል። የቀበሌው ነዋሪዎችም የሚጠበቅባቸውን ለማድረግ ቃል ገብተዋል። ጅረቱን እንዲሁ በባህላዊ ጠለፍ እየተደረገ እዚቹው ጅረድ ዳርዳሯን እያለማን እስከ አዲስ አበባ ድረስ ለመኪና እየተረከቡ እስከዚያ ድረስ የሚጓጓዘው አትክልቶች ከዚህ ከእኛ ቀበሌ እየወጡ ነው። ተጨማሪ አሁን ደሞ ይሄ ግድብ ከተገደበ በርካታ ልማቶች ለምቶ ለፍልሰት የሚዳረገው ወጣት እዚሁ ተገልጋይ ይሆናል ብዬ አስባለሁ። እዚያ የሚንገላታበትን ክብሩን አቶ ወይም ደግሞ ሰብአይነቱንም አቶ የሚሰራበትን እዚህ በነጻነት በራሱ ተከብሮ እንትኑ የሚሰራበት እድል ነበረ ሰፊ እድል ስለሚሆን ይህንን ችግር ስለሚያባረረው ችግሩን እንታደጋለን ብለን በጣም በሰፊው እናስባለን። የውጭና የውስጥ አሻጥርን ለመመከት በነበረው የዜጎች ተሳትፎ ጉልህ ድርሻ የነበራቸው በውጭ የሚኖሩ ኢትዮጵያውያንና ትውልደ ኢትዮጵያውያን አሁን በሀገሪቱ ዘላቂ ሰላም መረጋጋትና ልማት እንዲመጣ የሚጠበቅባቸውን መወጣት ይኖርባቸዋል ብለዋል። የህዳሴው ግድብ ተሟጋች ኡስታዝ ጀማል በሽር ኦስታዝ ጀማል በሽር በውጭም በሀገር ውስጥም ያሉ ዜጎች በተናበበ መልኩ ለኢትዮጵያ ገጽታ ግንባታ፣ ልማት፣ ሰላምና መረጋጋት መስራት ይጠበቅብናል ብሏል። ማርታ ጌታቸው ዝርዝር አላት። በኢትዮጵያ ሰማይ ስር ዘላቂ ሰላም መረጋጋትና ልማት ዜጎች ሁሉ የሚፈልጉትና የሚናፍቁት ነው። በሰሜኑ የሀገራችን ክፍል የነበረው ጦርነት ማክተሙ ደግሞ ለጉዳዩ ሙሉ ትኩረት እንዲሰጠውና እንዲሳካም ትልቅ ድርሻ ይኖረዋል። በጦርነት ወቅት በአንዳንድ ሀገራትና ተቋማት የነበረው የተንሸዋረረ አመለካከት እንዲጠራ ከፍተኛ የዲፕሎማሲ ስራ በመስራት እንዲሁም የውጭ ጫናና የውስጥ አሻጥርን ለመመከት በነበረው የዜጎች ተሳትፎ ሙሉ ድርሻ የነበራቸው በውጭ የሚኖሩ ኢትዮጵያውያንና ትውልድ ኢትዮጵያውያን አሁን በሀገሪቱ ለሀገሪቱ ዘላቂ ሰላም፣ መረጋጋትና ልማት እንዲመጣ የሚጠበቅባቸውን መወጣት ይኖርባቸዋል። የህዳሴው ግድብ ተሟጋች ኡስታዝ ጀማል በሽር እንደሚሉትም አንድነትን ማስጠበቅና ከተሳሳቱ መረጃዎች ሕዝባችንን በመጠበቅ ድጋፋችንን መቀጠል ይገባል ብለዋል። አገር ውስጥ ሰላምን እና መረጋጋትን ከፍ ሊያደርጉ የሚችሉት ነገሮች ድህነትን መቅረፍ ነው። በዚህ ላይ የተጎዱ አካባቢዎች አሉ እና ወደ በቀል፣ ወደ መሳሰሉት ሊያመረቅዝ ወይም ደግሞ ከፍ ሊል የሚችል የሆነ አካሄድ እንዳይሄዱ ቶሎ የሚያገግሙበትና እንደውም የሚደራጁበትን አካሄድ ቤታቸው የፈረሱ ቤታቸውን እንዲሰሩ፣ ከቀያቸው የተፈናቀሉ ወደ ቀያቸው እንዲመለሱ፣ መፈናቀል እንዲቀር የሚያስችሉ ግብዓቶችን መስራት በተለያዩ ልምዶች ከዛ ከቀሰሙት ወደዚህ ሀገር በመምጣት ቮለንተሪሊ በበጎ ፈቃደኝነት ማገልገል የሚቻልበት ሁኔታ ካለ በእርግጠኝነት ይህንን ሰላም ማስቀጠል እንችላለን ብዬ አስባለሁ። የህዳሴው ግድብ እውን እንዳይሆን ከሀገር ውስጥ እስከ ዓለም አቀፍ ተቋማት ብዙ ጫናዎች ተደርገዋል። ኢትዮጵያ ሀቅ ይዛ በመጓዟ ግድቡ በራሱ ምላሹን ሰጥቷል ያሉት ኡስታዝ ጀማል በሽር ግብፃውያንና ባለስልጣናቱ ግድቡ በእነሱ ላይ ያጎደለው አለመኖሩን እየተረዱ መጥተዋል ይላሉ። ስለዚህ አሁን መጨረሻ ላይ እንደውም በመስኖ ሚኒስትሩ በፓርላማ ደረጃ ግብጽ ላይ ምንም የደረሰ ጉዳት የለም ብሎ እስከ መስከር ደረጃ ደርሰዋል። ስለዚህ ይህንን በጣም ማስተጋባትና አሁንም ኢትዮጵያ ማንንም ልትጎዳ ሳይሆን ራሷን መብራትና በኃይል ራሷን ለመቻል በውሃም ደግሞ እንደዛው ችግር በሚመጣ ጊዜ የራሷ የሆነ ተጠባባቂ ውሃ ሌሎች አገር እንዳላቸው ሁሉ 162 ቢሊዮን ሜትር ኪዩብ የገደበችና ያቋተች ሀገር በኢትዮጵያ 74 ቢሊዮን ሜትር ኪዩብ በራሷ ውሃ ላይ መያዟን ፈጽሞ ልትቃወም የምትችልበት አግባብ የለም። ስለዚህ ሀቅ እስከተያዘ ድረስ መቼም ሀቅ አሸናፊ ነውና ሀቅን ይዘን አሁንም እንቀጥላለን። ጫናዎች አሁን ላይ ረገብ ያሉ ቢመስልም የህዳሴው ግድብ ተሟጋች እንቁ የኢትዮጵያ ልጆች ግን ለአፍታም ለሀቅ ዘብ መቆማቸውን አይዘነጉም ያሉት ኡስታዝ ጀማል በሽር በውጭም በሀገር ውስጥም ያሉ ዜጎች በተናበበ መልኩ ለኢትዮጵያ ገጽታ ግንባታ፣ ልማት፣ ሰላምና መረጋጋት መስራት ይጠበቅባቸዋል ብለዋል። ይኸው ነው በዳያስፖራው በኩልም ሆነ በሀገር ውስጥ ከሀገር ጋር ባለው የሰላም መረጋጋት ጉዳይ ላይ ማንኛውም ጥሩ የሆነ ስራ መስራት ለራስ ነው። ሰላም በሚፈጠርበት ወቅት ደህንነት በሚፈጠርበት ወቅት ሁላችንም በማንኛውም ጉዳይ ላይ ለመጣላት እንኳን ጥሩ መሬት ያስፈልጋል። ስለዚህ ይህንን መሬታችንን ይህን ሀገራችንን ሰላማዊ ለማድረግ በሚደረጉ ማንኛውም ጥረቶች ላይ አዎንታዊ አሻራ እንጂ ፈጽሞ አሉታዊ ወይም በኔጌቲቭ የሆኑ አካሄዶች ከመሄድ ራሳችንን መቆጠብ ነው። በመጨረሻም የሳማ እግዚአ ለሰንበት ገዳም ከሃይማኖታዊ ትሩፋቱ ባሻገር ለአካባቢው የቱሪዝም መነቃቃት ከፍተኛ አስተዋጽኦ እያበረከተ መሆኑን የምንጃር ሸንኮራ ወረዳ ባህልና ቱሪዝም ጽህፈት ቤት አስታወቀ። በዓሉ በየዓመቱ በአብይ ጾም ኩሌታ ላይ በምንጃር ሸንኮራ ወረዳ የሚከበር ሲሆን የዘንድሮውም በዓል ከተለያዩ አካባቢዎች የእምነቱ ተከታዮች በተገኙበት በድምቀት ተከብሯል። ለአልምሌኩም ተጨማሪ አለው በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን በአብይ ጾም ኩሌታ ላይ በድምቀት የሚከበረውን የደብረ ዘይት በዓልን ለማክበር በሚሊዮን የሚቆጠሩ የእምነቱ ተከታዮች ወደ ምንጀር ሸንኮራ ወረዳ ሳማ ጊዜ አለ ሰንበት ገዳም ይጓዛሉ። ገዳሙ በኢትዮጵያ ብቸኛው የሰንበት ጽላት የሚገኝበትና ጥንታዊ መሆኑን የገዳሙ አስተዳዳሪ መልአከ ገነት ወልደ ኢየሱስ ገብረ ማርያም ያስረዳሉ። ሳማ ሰንበት አለ ሰንበት ገዳም የጌታችን የአምላካችን የምናታችን ኢየሱስ ነገረ መጽሐትንም ምክንያት በማድረግ በየዓመቱ ያው እንደሚከበር በአራት አቅጣጫ ያሉ ምዕመናን በውጭ ሀገርም በአገር ውስጥም ያሉ ምዕመናን እየመጡ ያከብሩታል። ይታወቃል ገዳሙ አባቶቻችን እንደሚነግሩን በአራተኛው መቶ ክፍለ ዘመን የጊዜ አሰንበት ጽላት ጀምሮ እንደነበረና በኢትዮጵያ ከሚገኙት አበይት ገዳማት እንደ አንዱ ይታወቀና በሌሊት ሰዓታት በቀን ቅዳሴና ኪዳን ዘወትር የማይቋረጥበትና 24 ሰዓት ሙሉ ምስጋና የእግዚአብሔር ምስጋና የሚቀርብበት ታላቅ ቦታ እንደመሆኑ አባቶቻችን ነግሩናል። በዓሉን ለማክበር ከተለያዩ የሀገሪቱ አካባቢዎች ወደ ስፍራው ያቀኑ የእምነቱ ተከታዮችን በአካባቢው ሰላምና በዓሉ ድምቀት እንዲሁም በማህበረሰቡ እንግዳ ተቀባይነት እንደተደሰቱ ተናግረዋል። መስተንግዶ አለ እንደዚህ ጠላ ምናምን የሀገራችን የባህል ምግቦች ምናምን እየገዛም በኩባያ ምናምን ሲጠጣ በጣም ደስ ይላል። ከከተማው ያለው ለየት የሚለው ነገር ይሄ ነው። ከእምነታችን ባሻገር ለማህበረሰባችን ከፍተኛ አስተዋጽኦ አለው። ምክንያቱም እዚህ ጋር ስንሰባሰብ አሁን ባህላችን የተለያየ ነው። ሁላችንም አለባበሳችንም የሚሆን ምናችን አንድ አይነት አይደለም። ነገር ግን ልክ እምነታችን አንድ እንደሚያደርገን እንደማንለያይ ያሳየናል ማለት ነው። እዚሁ በቃ ለመቆየት ነው። አሁን እኛ ዛሬ ብናደራሱ ደስ ይለናል። እንደምታይ ነው እያመሰገነን እንገኛለን። ሁሌ ደግሞ ከዚህም በኋላም ደግሞ የመጣን ፈጣሪ እንድናመሰገን እሱ ሁሌ እንዳያመጣን የምንጀር ሸንኮራ ወረዳ ባህልና ቱሪዝም ባለሙያ ዋልታ ንጉስ ዘርጋው የበዓሉ አክባሪዎች ወደ ስፍራው ሲመጡ ተጨማሪ የቱሪዝም ሀብቶችን ጎብኝተው እንደሚመለሱ ነግረውናል። ይህ መሆኑ ደግሞ ከቱሪዝም መነቃቃት ባለፈ ኢኮኖሚያዊ ጠቀሜታው ከፍተኛ ስለመሆኑም ያነሳሉ። ያው እዚህ ቦታ የሚመጣ ሰው በብዛት ሁሉንም መወረዳችን ላይ ያሉ የመስብ ቦታዎችን አይቶ ነው የሚሄደው። በተለይ ሸንኮራ ዮሐንስ በጣም ብዙ ሰው ሄዶ አይቶ ይመለሳል። ነባልጫማ ነው፣ አረርቲ ማርያም ነ፣ ቦሎ ጊዮርጊስ እንደዚህ የተለያዩ ቦታዎችን አይተው የወረዳውን ጎብኝተው ነው የሚሄዱት። ይሄ እንግዲህ እዚህ ብቻ ሳይሆን ሸንኮራ ላይም እንደዚሁ የንግድ እንትኑ አለ። ማህበረሰቡ በዚህ ልክ ይጠቀማል። አረርቲን ብትሄዱ እንደዚሁ የንግድ አለ፣ ባልጭም ላይ እንደዚሁ የተለያዩ ቦታዎች የሳመሰንበትን ሊያከብር የመጣ ሰው ሌላው አሁንም የአካባቢውም የቱሪስት ቦታዎችን አይቶ ስለሚሄድ ብዙ ጠቀሜታ አለው። ግመል የሚያከራዩ ሰዎች ፎቶ ለመነሻ አንድ ሰው ተቀምጦ ግመል የማያውቅ ሰው ፎቶ ይነሳል፣ ለባለግመሉ ከፍሎ ነው የሚሄደው። እነዚህንና መሰል የተለያዩ ጥቅሞችን ለማህበረሰቡ ይሰጣል። የአካባቢው ጸጥታና የማህበረሰቡ እንግዳ ተቀባይነት የሚመጡ እንግዶችን እርካታና በተደጋጋሚ የመምጣት ፍላጎታቸውን እንደሚጨምረውም ነው አቶ ዋልተነቁስ የተናገሩት። ሰላም ስለሆነ ነው ሰው ሊመጣ የሚችለው እንጂ ይሄ ሁሉ በሚሊዮን የሚቆጠር ሰው መኪናውን እንኳን ቆጥሮ ማወቅ አይቻልም። ጸጥታ ስላለ ሰላም ስላለ ከቦታው እስከ 10-15 ኪሎ ሜትር ድረስ ነው የመኪናው ሰልፍ የሚሆነው ማለት ነው። 10 ኪሎ ሜትር ላይ መኪናውን አቆሞ የሚመጣው ሰው ሰላም ስለሆነ፣ የአካባቢው ሰው ንብረቱን፣ የአማኙን ንብረት በዓሉ ሊያከብር የመጣን ሰው ንብረት እንደ ራሱ ንብረት ስለሚ አስቀምጦ ይሄዳል። አድሮ በማግስቱ ነው ተመልሶ የሚያገኘው ማለት ነው። መኪናውን በእግር ለመሄድም ስለሚያስቸግር በጣም በርቀት ሄዶ መኪናው ጋር የሚደርሰው ያው፣ እንደዚህ ስለሆነ ማህበረሰቡ እዚህ የመጣ መኪና የመጣ ንብረት የዚ አካባቢ ሰው ንብረት ነው የሚሆነው ይጠብቃል እንደ ራሱ በሩ ላይ የቆመ መኪና ማንም ሰው ሳያስነካ ተመልሶ እስከሚመጣ ድረስ ይጠብቃል። ይሄ ነፃነት የሚሰጠው ለአማኙ ለአክባሪው ነፃነት የሚሰጠው ከዚህ አኳያ ነው። እንግዳ ተቀባይ ነው ማህበረሰቡ ስንል እንግዲህ አለ ምክንያት አይደለም። የሳማ ጊዜ ለሰንበት ገዳም የሚያስተናግደው ታላቅ በዓል የክርስቶስ ነገረ ምጻት መታሰቢያ እንደሆነም የሃይማኖት አባቶች ያስረዳሉ። የተከበራችሁ ተመልካቾቻችን ከአማራ ሚዲያ ኮርፖሬሽን አዲስ አበባ ስቱዲዮ ስትከታተሉት የነበሩ ዜናዎቻችን እስካሁኖቹ ነበሩ። ሁሉ ነገር አተሮ አብሬያችሁ ቆይታ አደረግኩ። ጤና ይስጥልኝ።